ሸንጎ ያሳለፈውን ውሳኔና አብዮታዊ ዘመቻ ማዕከላችንና በየክልልም የታቀዱ እቅዶች ሀምሳ በመቶ ግባቸውን አልመቱም። በዚህ አድቫንቴጅ ወሰደውም ወንበዴ ለምንድን ነው የተባለ እንደሆነ በኢትዮጵያ ሁሉም መጠቀም ይፈልጋል። አብዛኛው የኢትዮጵያ መንደትና ኢትዮጵያን በጎም ይፈልጋል፣ የራሱንም ምቾት ይፈልጋል። ነገር ግን የኢትዮጵያን ችግርና የኢትዮጵያን መስዋዕትነት ለመካፈል ሁሉም አይፈልግም። ሜዳ ሄዶ ጠላትን አይቶ መግደሉ የመውቱ ሳያውቅ ከመኪና በራሱ እየወረደ የሚሞት ወጣት አለ። ምንድን ነው ይሄ? ከኢትዮጵያ ለ የበቀለው እያንዳንዱ ደቂቃና ሰካንድ በእያንዳንዱ ወገናችን ህይወት ላይ ይወስናል። እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ አላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ። ይቀውናል፣ ደፍረውናል። ብታምኑን ባታምኑ በቁም ሞተናል ነው ሰላማዊ ሰልፍ ነው ወይንስ፣ እንደወያኔ ወጣቶች ታጥቃችሁ ትሰለፋላችሁ?